ከባላል ከፈኑ ብቻ ነው አይስክሪም ያታል። እውነትም ኢየሱስ ተነስቷል። ኢየሱስ ለእኛ ሲል ሞትን ድል አድርጎ ተነስቷል። እንዲሁም ደግሞ በቀራኒው ተራራ በጎልጎታ ለእኛ ሲል ተሰቅሮናል። ለዚህ ጌታ ነፍሳችንን ብንሰጠው ራሱ ያንሰዋል። ምክንያቱም እሱን ስለኛ ኃጢአት ነፍሱን ሰዋ። በሶስተኛውም ቀን ሞትን ድል አድርጎ ተነስቷል። ከዛም አርባ ቀን ከደቀ መዛሙርቱ ጋር አብሮ ሆኖ ከዛም በኋላ ከአርባ ቀን በኋላ አይናቸው እያየ በደመና ሸፍነው አደረገ ወደ ሰማይ። እነሱ እንዲህ ብለው ቀና ብለው ሲያዩት ሁለት መላእክቶች መጡ። እንዲሁ በክብር ስሄድ ያያችሁት እንዲሁ በክብር ይመለሳል አላቸው። አሁን እግዚአብሔር በአብ ቀኝ ለኛ ስለኛ ይማልድልናል። አያችሁ እግዚአብሔር እንደነጥ በህይወቴ በእኔ ህይወት ውስጥ እንደ እግዚአብሔር ያለ ደግ ምን ልበላችሁ? ኢየሱስ ኮ ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር አንድያ ልጁ አንድ ልጁ ኃጢአት፣ አልሰራውም ኃጢአት የሌለበትን አንድያ ልጁን ዓለሙን እንዲሁ ስለወደደ ለእኛ ሰጠን። በቃ ስለኛ ፍቃድ አሳልፎ ሰጠ። አያችሁ እግዚአብሔር ኢየሱስ ክርስቶስን ስለኛ ኃጢአትና በደን እንዲሞት ወደ ምድር ላከው። እግዚአብሔር መሲሁ ነው ተብሎ የሚጠበቅ አምላክ ነበረ፣ ግን በበግ ጭራሽ በበግ በረት ውስጥ የእኛ አሁን የምናመልከው አምላክ ጭራሽ በመግባረት ውስጥ ስለመጣ ማንም ሰው አዳኝ አድርጎ አልተቀበለውም። እግዚአብሔር የተአምራት አምላክ ነው። እንዲሁ ደግሞ የቸርነት አምላክ እግዚአብሔር ከፍ ያደርጋል፣ እንዲሁም ደግሞ ዝቅም ያደርጋል። እግዚአብሔር ከፍ ከፍ ያደርጋል፣ እግዚአብሔር ያወርዳል። አያችሁ እግዚአብሔር ባሪያት አንተ እንትን እግዚአብሔር ቀናተኛ አምላክ ነው። እሱ ብቻ እንድናመልክ ይፈልጋል እሱም ትክክል እግዚአብሔር። እኛም ብቻ እኛም ብቻ አይደለም እኔም ብቻ አይደለም ጤንጤዎቹም ብቻ አይደለም። ለዓለም ህዝብ ሁሉ አሁን ኢየሱስ ክርስቶስ ተሰቅሎ እያለ እፈ ቢላጭ አንዘ ሰው እንዳለ አንድ ሳይቀር ይጠፉ ነበር። ግን ስለኔ ሲል ስለእናቴ ሲል ስለህቲ ሲል ስለቤተሰቤ በቃ ዓለምን ሁሉ እንዲሁ ስለወደደ አምላክነቱን ይቱ ለኛ ሲል በመስቀል ላይ አስገርምም? ታዲያ ይሄ አያሰግድም? ኧረ ይሄ ነፍስን አያሰድም? እግዚአብሔር ለኛ ሲል ከዚህም በላይ አርባ ሊሞላ አንድ ሲቀረው አንድ አርባ ሊሞላ አንድ ሲቀረው ነው። ይሄ ማለት ከአርባ ላይ አንድ ሰላሳ ዘጠኝ ጊዜ ነው ኢየሱስ ክርስቶስ ለእኛ ሲል የተገረፈው። ደግሞ የሚገረፈው ጸጥ ብሎ በቃ በቶ አይደለም ጫፉ ላይ አጥንት አለ። ያ አጥንት እንዲህ ሲመታ ዝም ብሎ አይደለም የሄደው ስጋውን ቦጭቆት ነው የሚወጣው። ቦጭቆት፣ አያችሁ ማንም ሰው እንደዚህ እንደ ኢየሱስ ክርስቶስ ማንም እንደዚህ ኢየሱስ ክርስቶስ አያደርግም። ኢየሱስ ክርስቶስ ብቻ ነው ስለኛ የሚወለድልን። ኢየሱስ ክርስቶስ ብቻ ነው ስለኛ የሚሞትልን። ኢየሱስ ክርስቶስ ብቻ ነው በመስቀል ላይ ደሙን ያፈሰሰው። ኢየሱስ ክርስቶስ ብቻ ነው በሚስማር እጁን መስቀል የተቸነከረው። ኢየሱስ ክርስቶስ ብቻ ነው ወደ አብ ያረገው። ኢየሱስ ክርስቶስ ብቻ ነው በአብ ቀኝ የተቀመጠውም የሚቀመጠውም። ኢየሱስ ክርስቶስ ብቻ ነው በሶስተኛውን ቀን ሞትን ድል አድርጎ የተነሳ። ከኢየሱስ በፊት አንድ እንኳን አንድ እንኳን ሞትን ድል አድርጎ የተነሳ የለም። አላዛር አላዛርም እሱም እንኳን ኢየሱስ ክርስቶስ ለክብሩ ማሳያ አድርጎ ቀለሙ ኢየሱስ ክርስቶስ አላዛርን ለክብሩ ማሳያ አድርጎ እንዲሞት አደረገ እንጂ አላዛርን ራሱ እንዲሞት አደረገ ራሱ እንዲሱ። ይሄ ምን ለማለት ፈልጌ ነው? በሌላ መንገድ እንዳትረዱት። ይሄ ለማለት የፈለኩት ኢየሱስ ክርስቶስ አላዛርን ከሞት አስነሳው እንጂ አላዛር በራሱ አልተነሳም፣ አይነሳም። ያለ ኢየሱስ አንድ ሰው ከሞት አልተነሳም። ተስተ እች ለቺ ብላቴና ገና 14 አመቷ ሆኖ የሞተችው እቺ ብላቴና ተኝታለች እንጂ አልሞተችም ሲል ሁሉም ሰው ነበር ይሰቀው። ግን አይ፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለታረደው በግ ይሁን። ተነሻንቺ ብላቴና ሲልና ቃሉን ሰምታ ያቺ በ12 አመቷ የሞተችው ህፃን ቃሉ ሲሰማ ብድግ ብላ ተነሳች። ሃሌሉያ ሃሌሉያ የኛ አምላክ እንደዚህ አይነቱ ነው። እንደዚህ አይነቱ ነው እግዚአብሔር። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ክብር ለእግዚአብሔር። እና እኔ ምን ለማልፈልጊ ነው? እግዚአብሔር ለእኛ ሲል ታርዷል። እንዲሁም ደግሞ በመስቀል ሞቶልናል። ኢየሱስ ለኛ ሞቶልናል። በሶስተኛውም ቀን ሞት ድል አድርጎ ተነስቷል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እሺ አሁን ከኔ ጋር ትንሽ እንጸልያለን። ሃሌሉያ ስለ ሰው ኃጢአት እና በደል የሞት እግዚአብሔር ሆይ በመስቀል ላይ ነፍስህን የሰጠህ አምላክ ሆይ ኢየሱስ ሆይ እንግዲህ ዛሬ በፊትህ መጥቻለሁ። ህፃናት በህፃናት ወደ እኔ ይመጡ ይወጡ ዘንድ አትከልክላቸው። መንግሥተ ሰማያትን ለእነዚህ ላሉ ስላትና ያክ እግዚአብሔር ሆይ ይኸው ጌታ ሆይ ይኸው እግዚአብሔር ወደ ፊቱ ቀርብ ያለው እግዚአብሔር ሆይ፣ ሃሌሉያ፣ ሃሌሉያ። እግዚአብሔር ወደ ፊቱ ቀርብ ያለውና እግዚአብሔር ሆይ፣ ዛሬ ስላንተ ልንጸል ይመጣ። ሃሌሉያ። ክብር ለታረደው በጊሁን ክብር፣ በመስቀል ደሙ ላፈሰሰው በግዩ። ሃሌሉያ፣ አሜን፣ አሜን፣ ኢየሱስ አሜን። ሃሌሉያ እግዚአብሔር አምላክ ወይ እናመሰግናለን እግዚአብሔር ሆይ እስካሁን ስለነበረው ጊዜ አመሰግናለን አንተ ትልቅ አምላክ ነው ጌታ ወይ እንኳን እኔን አለምን መለወጥ የምትችል ጌታ ሆይ አለምን እግዚአብሔር ሆይ ማጥፋት የምትችል ሆይ ዊ ስንቱን ተናገሪ ስንቱን ልተወ ጌታ ስለ አንተ ስንቱን ተናገሪ ስንቱን ልተወ ኢየሱስ ሃሌሉያ እግዚአብሔር ሆይ እናመሰግናለን ከተባለ ዳንስ ደስ ከዚህ ረፋር ስላደረስ ግን አመሰግናለሁ። እግዚአብሔር ሆይ ኤምቢ ተበደ ምስላው አጃው አመሰግናለሁ። እግዚአብሔር ሆይ ተኝተን ስላልቀረን አመሰግናለሁ። እግዚአብሔር ሆይ ያንተን ትንሳኤ ሳልሰማ ስለቀር እንዳል ስላልቀረው አመሰግናለሁ። እግዚአብሔር ሆይ ሃሌሉያ አባ ጌታ ሆይ ተኝቼ ስላልቀረው እግዚአብሔር ሆይ በዛው ስላልሞትኩኝ አመሰግናለሁ። እግዚአብሔር ሆይ አመሰግናለሁ። አንተ ትልቅ አምላክ ነህ፣ ጌታ፣ የሰማያት ጌታ፣ የምድር ሁሉ ጌታ፣ የምድር ገዢ፣ የዓለም ገዢ የሆንኩ ጌታ ሆይ፣ ሃሌሉያ፣ ሀሌሉያ። እሺ፣ አሁን በልሳ መጸለይ እጀምራለሁ። ሀሌሉያ፣ ሀሌሉያ። ኢየሱስ፣ ኢየሱስ፣ ኢየሱስ

ጌታ በኢየሱስ ክርስቶስም፣ ቀጥለው ወደሚመጣው ፕሮግራም እግዚአብሔር ስለምታስተላልፈኝ አመሰግናለሁ። ሃሌሉያ። በኢየሱስ ክርስቶስም በተቀደሰው በተሰቀልከው ጌታ ሆይ፣ በበግ በበግ ፋንታ እግዚአብሔር ሆይ የታረርክልን እግዚአብሔር ስም ይከበር። ኢየሱስ ክርስቶስ፣ ሃሌሉያ። እንግዲህ እንደተመለከታችሁ ነው። አሁን በመቀጠል እሺ አሁን በመቀጠል የሚሄደው እንግዲህ ቅድም መጀመሪያ ላይ ስንገባ የተወሰነ መዝሙር ዘምሬላችሁ ነበረ። ዘምር። አሁን ግን ጸልየናል፣ ዘምረናል፣ አምልከናል። ጌታ ሆይ ስለአንተ ቃላ ቃልህን ሰምተናል። ስለዚህ ኢየሱስ ክርስቶስ እናመሰግናለን። እሺ፣ አሁን እስካሁን ስለነበረው ጊዜ በጣም አመሰግናለሁ። ፕሮግራሚንግ ስለተከታታችሁልኝ አመሰግናለሁ። እንግዲህ ይህን ይመስል ነበር። በቀጣይ ሳምንት ጠብቁን። ቻው ቻው! መልካም ጊዜ ለእናንተ እመኛለሁ።